ሰላምና ጤና በየላችሁ በቲውን ውድ ና የተከበራችሁ የኢትዮ ማርኬት ቤተሰቦች እንደምን አላችሁ? በየላችሁ በሰላማችሁ። ብዛም ሰሞኑን እንግዲህ በስራ ጫና ምክንያት ትንሽ ጠፋ ብያለሁ። ዛሬ እንግዲህ በአስር ደቂቃም ደቂቃ ወደ ሀያ የሚደርሱ ለሽያጭ ወጡ መኪኖችን ወደ እናንተ አቀርባለሁ። ቻናሉን ሰብስክራይብ፣ ቪዲዮ ላይክ እያደረጋችሁ መረጃው እንድትከታተሉ በአክብሮት ጋብዛለሁ። እንደተለመደው ምን እንሸጥላችሁ? ምን እናገዛችሁ? እናንተ መሸጥ የምትፈልጉት መኪና ካለ እንዲሁም መግዛት የምትፈልጉት ካለ በስልክ ቁጥራችን 0914216210 በተደውሉ ታገኙናላችሁ። እንዲሁም ደግሞ በቴሌግራም በዋትሳፕ፣ በሁሉም አማራጭ ታገኙናላችሁ። ሐሳብና አስተያየታችሁን ኮሜንት ላይ ጻፉልን። ዛሬ እንግዲህ በርካታ መኪኖችን ለወደ እናንተ ይዤ መጥቻለሁ። በካሽ የሚሸጡ በባንክ የተመቻቹ መኪኖች ናቸው። ተፈትሾ ማለፍ የሚችሉ በርካታ መኪኖችን ወደ እናንተ አደርሳለሁ። በመጀመሪያ ደረጃ ወደናንተ የማደርሰው ሲዩዚኪ ዲዛይር 2022 ሁለተኛ ወር ሞዴል ነው። ቆንጆ ዲዛይር ነው። ይህ በምስሉ ላይ የምታዩት በአውቶማቲክ ትራንስሚሽን በኮድ 3 በኮድ 2 በሲ 03 ከተላላፊ 39000 ኪሎ ሜትር ብቻ የተነዳ ኮንዲሽኑ በጣም ጥሩ ደረጃ ላይ የሚገኝ ክሬም ዳሽቦርድ ነው። ይህ የምታዩት መኪናም 3 ሚሊዮን ብር ይባላል። በተከታይነትም ወደ እናንተ የማቀርበው ኮሮላ 2005 ሞዴል በአውቶማቲክ ትራንስሚሽን በኳይት ከለር በኮድ ሁለት ከተላላፊ ነው ለሽያጭ የቀረበው ይህ መኪና። ኮንዲሽን ሱፐር ኤክሰለንት የሚባል ምንም አይነት ንክክ የሌለው ግጭት፣ ግሪል ቻንስ ጠርዝ የለውም። ይህ ኮሮላ ግሪል ሁለት ሺ አምስት ነው። በኮድ ሁለት ነው። በአውቶማቲክ ትራንስሚሽን ነው። በአንድ መቶ ሀያ ሁለት ሚሊዮን አምስት መቶ ሀምሳ ሺ ብር የሚባል መኪና ነው። ቀርባችሁ መደራደር ትችላላችሁ። በተከታይነትም ወደ እናንተ የማቀርበው በተመሳሳይ መልኩ ከላይ በገለጽኩላችሁ መሰረት ሲውዚኪ ዲዛይር ሁለት ሺ አንድ ሞዴል የሆነ ነው። በአውቶማቲክ ትራንስሚሽን በኮድ ሁለት ለሽያጭ ቀርቧል። ለ50 ኪሎ ሜትር ተነርቷል። ይህ መኪና ምንም አይነት ንክኪ የለውም፣ ግጭት ግሪል የለውም። ይህ በምስሉ ላይ የምታዩት መኪናም ሱዚክ ዲዛይር ነው። 2021 ሞዴል ነው። ጥሩ ደረጃ የሚባል መኪና ነው። ያው እንደምታዩት ኪሎ ሜትሩ ብቻ ትንሽ 50 ኪሎ ሜትር የተነዳ ነው። ዋጋው 2 ሚሊዮን 500 ሺ ብር የሚባል መኪና ነው፣ ለሽያጭ ቀርቧል ማለት ነው። በተከታይነትም ወደ እናንተ የማቀርብላችሁ ኮሮላ ነው። 2005 ሞዴል በአውቶማቲክ ትራንስሚሽን መሪው ያልዞረ በኮድ 2 ኤ 49 የሆነ ቆንጆ ኮሮላ ነው። ስታተስ ኖት ኦሪጂናል ኤልችዲ ኮንዲሽን ሱፐር ኤክሰለንት የሆነ ምንም አይነት ንክኪ የለውም። ይህ የምታዩት ኮሮላ 2005 ሞዴል ነው። 2 ሚሊዮን 2 ሁለት ሚሊዮን ሁለት መቶ ሀምሳ ሺህ ብር የሚባል መኪና ነው። ቀርባችሁ መደራደር ትችላላችሁ። ድርድር አለው ተብሏል። በተከታይነትም ወደ እናንት የማቀርብላችሁ ቲዮታይሲ ነው። ይህ በምስሉ ላይ የምታዩት በተለምዶ በእኛ ገር ወይም ሀይሩፍ የምንለው ቲዮታይሲ ነው። ሞዴሉ ሁለት ሺህ አስራ ሶስት ሪል የሆነ በማኑዋል ትራንስሚሽን በኮድ ሶስት ፋብሪካ ቦዲ ላይ የሚገኝ ቆንጆ ሀይሩፍ ነው። ይህ በምስሉ ላይ የምታዩት ቀለም በፌድ ምክንያት ርመት አለው። ከዛ ውጭ ሞተር አልፈታም። ቻንሲ ቀርዝ ማዕዘን የሌለው ቆንጆ ሀይሩፍ ነው። ይህ በምስሉ ላይ የምታዩት መኪና አራት ሚሊዮን አራት መቶ ሺ ብር የሚባል ነው። ቆንጆ ድርድር አለው ወሳኝ ገዥ ከመጣም በተከታይነትም ወደ እናንተ የማቅርብላችሁ ሲዚኪ ሺፍት ሁለት ሺ ሀያ ሁለት ሞዴል አምስተኛ ወር የሆነች በኮድ ሁለት ሺ አስራ አራት ቤት 28,000 ኪሎ ሜትር ብቻ የተነዳች። ይህ በምስሉ ላይ መጥቷ ጽድቅ ያለች ሱዚኪ ሹፍት ለሽያጭ ቀርባለች። ምንም አይነት እንከን ነክክ የሌላት ቆንጆ ሱዚኪ ሹፍት ናት። 2 ሚሊዮን 850 ሺህ ብር የምትባል መኪና ናት። ቀርባችሁ መደራደር ትችላላችሁ። በጥሩ ይዞታ ላይ የምትገኝ መኪና ናት። እቺን መኪና የምትፈልጉ እኛ ጋ ታገኛላችሁ ማለት ነው። በተከታይነትም ወደ እናንተ ለሽያጭ ከወጡ መኪኖች መካከል የማቀርብላቸው ቶዮታ ላንድ ክሮዘር ቪኤት ሎንግ ቤዝ 2018 ሞዴል ነው። ይህ በምስሉ ላይ የምታዩት ቶዮታ ቪኤት ሞዴል ላንድ ክሮዘር ሎንግ ቤዝ 2018 ሞዴል ኢንጂኑ ቪኤት ነው። በማኑዋል ትራንስሚሽን 95000 ኪሎ ሜትር ብቻ የተነዳ በኮድ 356 ኮንዲሽኑ ሱፐር ኤክሰለንት የሚባል ምንም አይነት ንክኬ የሌለው፣ በነገራችን ላይ ቀረጥ አለበት። ይህ መኪና እንደምታየት ሞዴሉም ከፍ ያለ ነው፣ 2018 ነው። ምንም አይነት ንክኬ ሌለው በጥሩ ሁኔታ ላይ የሚገኝ መኪና ነው። ቀረጥ 1 ሚሊዮን 600 ሺ ብር አለበት። ለእጃቸው ካሽ 9 ሚሊዮን 500 ሺ ብር ይፈልጋሉ። ቶታል ፕራይስ አያጠቃላይ ዋጋው 10 ሚሊዮን 600 ሺ ብር ነው። ይህ ሎንግቤዝ፣ ይህን መኪና የምትፈልጉኛ ጋር ታገኛላችሁ። ስለዚህ ለመግዛት የወሰነ መኪናውን የወደደ ብቻ እንዲደውልን ነው የምንጠይቀው። በተከታይነትም ወደ እናንተ የሚያቀርብላችሁ ቶዮታ ሃይሎክስ ኤሮፕ ስታንዳርድ የሆነ 2015 ሞዴል ኢንጂን ፎር ሲሊንደር የሆነ በማኑዋል ትራንስሚሽን ነው። ይህ በምስሉ ላይ የምታዩት ቶዮታ ሃይሎክስ ኤሮፕ ስታንዳርድ 2015 ሞዴል፣ በተለይ እነዚህ መኪኖች ከ2012 በላይ ሞዴል ፈልግላላችሁ ጥሩ አማራጭ ይዤላችሁ መጥቻ ያለው ቆንጆ መኪና ነው። 2015 ሞዴል ቶዮታ ሃይሎክስ በኮድ 2 ነው ለሽያጭ የቀረበው ኮንዲሽን ሱፐር ኤክሰለንት የሚባል መኪና ነው። ዋጋው 8 ሚሊዮን 500 ሺህ ብር የሚባል መኪና ነው። ቀርባችሁ መደራደር ትችላላችሁ። ቆንጆ መኪና ነው። በተመሳሳይ መልኩ ወደ እናንተ የማደርስላችሁ በቀጣይነትም ቶዮታ ሃይሎክስ ቪጎ ነው። ይህ በምስሉ ላይ የምታዩት 2014 ሞዴል ቶዮታ ሃይሎክስ ቪጎ ኪንካፕ ነው። ኢሮፕ ስታንዳርድ ነው። ኢንጂኑ ዲፎርዲ ቱርቦ የሆነን በማኑዋል ትራንስሚሽን በኮድ ሁለት ለሽያጭ ቀርቧል። ኮንዲሽኑ ሱፐር ኤክሰለንት የሚባል ነው። ምንም አይነት ንክኪ የለውም። ግጭት ግልብጥ የሌለው በተለይ ይህን መኪና አይታችሁ በቴሌግራም ግሩፓችን ላይ አይታችሁ ብዙዎች ደውላችኋል። ይህ መኪና መቅረብ የሚችል ቆንጆ መኪና ነው። 2014 ሞዴል ነው። ኤሮፕ ስታንዳርድ ነው። ኢንጂኑ ዲፎርዲ ቱርቦ ነው። በማኑዋል ትራንስሚሽን በኮድ ሁለት ነው ለሽያጭ ቀርበው አራት ሚሊዮን አምስት መቶ ሺ ብር የሚባል መኪና ነው። ቀርባችሁ መደራደር ትችላላችሁ። በተመሳሳይ መልኩ በቀጣይነት ሞደልነት የሚያቀርብላችሁ ቲዮታ ሃይሉክስ ፒካፕ ነው። 2013 ሞዴል ኢሮፕ ስታንዳርድ ኢንጂኑ ድፎርዲ በማኑዋል ትራንስሚሽን በኮድ ሁለት ለሽያጭ የቀረበ ነው። ይህ መኪናም እንደምታዩት ቆንጆ መኪና ነው። ጽድት ያለ መኪና ነው። 2013 ነው ሞዴሉ። ኢሮፕ ስታንዳርድ ነው። ድፎርዲ ኢንጂን ነው። በማኑዋል ትራንስሚሽን ነው። በኮድ ሁለት ነው ለሽያጭ የቀረበው አራት ሚሊዮን 300 ሺህ የሚባል መኪና ነው። ቀርባችሁ መደራደር ትችላላችሁ ተብሏል። ይህን መኪና ድርድራለሁ። በተመሳሳይ መልኩም በቀጣይነት ወደ እናንተ የማቀርብላችሁ ይሄም Toyota Hilux Revo King Cup ነው። ይህ በምስሉ ላይ የማይታወቀው Toyota Hilux Revo King Cup ኢንጂኑ ዲፎርድ የሆነ 70 ሺህ ኪሎ ሜትር ብቻ የተነዳ ኤሮፕ ስታንዳርድ ነው። በማኑዋል ትራንስሚሽን ነው። በኮድ 2 ነው። ሞዴሉ 2017 ነው። ኮንዲሽኑ ሱፐር ኤክሰለንት የሚባል ቆንጆ መኪና ነው። ምንም አይነት ንክኬ የሌለው ስድስት ሚሊዮን አምስት መቶ ሺ ብር የሚባል መኪና ነው። ይህን መኪና ቀርባችሁ ማየትና ቀርባችሁ መደራደር ትችላላችሁ ተብሏል። በተመሳሳይ መልኩም ወደ እናንተ የማቀርበው በቀጣይነት ሪቮ ነው። ይህም ቶዮታ ሃይሉክስ ሪቮ ኪንግ ካፕ ነው። ኢንጂኑ ድፎርድ ነው። 80 ሺ ኪሎ ሜትር ብቻ የተነዳ ኤሮፕ ስታንዳርድ በማኑዋል ትራንስሚሽን ቢ98 በኮድ ሁለት ከተላላፊ ነው ለሽያጭ የቀረበው ሞዴሉ ከፍ ያለ ነው። 2020 ሰባተኛ ወር ነው። ኮንዲሽኑ ሱፐር ኤክሰለንት ነው፣ ምንም አይነት ንክኪ የሌለው 8000 ኪሎ ሜትር ብቻ ነው የተነዳው። ይህ መኪና አዲስ ነው ማለት ይቻላል። ልብበሉ በሉ ሪቮ ቶዮታ ሃይሉክስ ሪቮ ኪንግ ካፕ ኢንጂኑ ዲፎርዲ 8000 ኪሎ ሜትር ብቻ የተነዳ የሮፕ ስታንዳርድ በማኑዋል ትራንስሚሽን በኮድ 2 P98 ከተላላፊ 2000 ሞዴል ሰባተኛ ወር ነው። ለዛውም በኮንዲሽኑ ሱፐር ኤክሰለንት የሚባል ቆንጆ ደረጃ ላይ የሚገኝ መኪና ነው። 10 ሚሊዮን ብር ይባላል። ቀርባችሁ መደራደር ትችላላችሁ። በተመሳሳይ መልኩ አሁንም ወደ እናንተ የማደርስላችሁ ቶዮታ ሃይሎክስ ሪቮ ኪንካፕ ነው። ይህ በምስሉ ላይ የሚታዩት ሪቮ ኪንካፕ ነው። ዲፎርድ ኢንጂን ነው። 38ሺህ ኪሎ ሜትር ብቻ የተነዳ ነው። ኤሮፕ ስታንዳርድ ነው። በማኑዋል ትራንስሚሽን ነው። በኮድ ሁለት ለሽያጭ ቀርቦላችኋል። ሁለት ሻያ ሞዴል ነው። ኮንዲሽን ሱፐር ኤክሰለንት የሚባል ልበበሉ ተመልካቾቻችን እንግዲህ በርካታ ቲዮታ ሃይሉክስ ሪቮ ኪንግ ካፕ እያቀረብንላችሁ ሞዴላቸው ከፍ ያለ ከላይ የሚያቀርብላችሁ ቆንጆ ቆንጆ ቲዮታ ሃይሉክስ ሞዴላቸው ከፍ ያለ መኪኖች አቅርቤላችኋለሁ። ይህ ደግሞ ቲዮታ ሃይሉክስ 2020 ሞዴል የሆነ ኤሮፕ ስታንዳርድ 38000 ኪሎ ሜትር የተነዳ በእነዚህ መኪኖች 38000 ኪሎ ሜትር አዲስ ነው፣ አዲስ መኪኖች ናቸው ማለት ይቻላል። በጥሩ ሁኔታ ላይ የሚገኙ እጅግ አጓጊ መኪኖች ናቸው። 9 ሚሊዮን የሚባል መኪና ነው ይሄ መኪና። ይህን መኪና እኛ ጋር ታገኛላችሁ። ቀርባችሁ መደራደር ትችላላችሁ። ተብሏል በተከታይነትም ወደ እናንተ የማቀርብላችሁ ጄቱር ነው ዳሽንግ 2023 ሞዴል 12ኛ ወር 2024 ማለት ይቻላል። ልብ በሉ ጄቱር ዳሽንግ 2023 12ኛ ወር ኢንጂን 1.5L ቱርቦ 156 HP የሆነ መኪና ነው አውቶማቲክ ትራንስሚሽን ሲክስ ስፒድ አውቶማቲክ የሆነ በኮድ ሁለት አስራ አምስት ሺህ ኪሎ ሜትር ብቻ የተነዳ ብራንድ ኒው ማለት እንችላል አዲስ መኪና ነው። ይህ መኪና ልብ በሉ ሁለት ሺ ሀያ ሶስት አስራ ሁለት ኛ ሁለት ሺ አራት ማለት ይቻላል ሞዴሉን አስራ አምስት ሺህ ኪሎሜትር ብቻ ነው የተነዳው በኮድ ሁለት ነው። ትራንስሚሽኑ ሲክስ ስፒድ አውቶማቲክ የሆነ ቆንጆ መኪና ቴክኖሎጂውን ያሟላ መኪና ነው። አራት ሚሊዮን ስድስት መቶ ሹር የሚባል ነው። ቀርባችሁ መደራደር ትችላላችሁ ተብሏል። በተከታይነትም ወደ እናንተ የማቀርበው ቴሪዝ ነው። ይህ በምስሉ ላይ ቴሪዝ ሁለት ሺ አምስት ሞዴል በአውቶማቲክ ትራንስሚሽን ኢንጂኑ ዋን ፖንት ስሪ ኤል የሆነ በኮድ ሁለት ኤ አስራ ዘጠኝ ለሽያጭ ቀርቧል። አክሲደንት ፍሪ ነው። ኤክሰለንት ኮንዲሽን ነው። ኦሪጂናል ፖይንት ፐርፌክት ኢንጂን በፋብሪካ ይዞ ተለያየ የሚገኝ መኪና ነው። አንድ ሚሊዮን አምሳ ሺ ብር የሚባል ነው። ይህም ቴሬስ መኪናም ቀርባችሁ ማየት ቀርባችሁ መደራደር ትችላላችሁ። ሁሉ መኪኖች በዋጋቸው ላይ ድርድራላችሁ። በቀጣይነትም ወደ እናንተ የሚያቀርብላችሁ እንግዲህ የመኪኖች ኦርደራቸውን ጠብቄ በተመሳሳይ መልኩ አላቀረብኩላችሁ ይቅርታ ጠይቃለሁ እዚህ ላይ በተከታይነትም ወደ እናንተ የማቀርብላችሁ ሲዩዚኪ ዲዛይር 2021 ሞዴል 11ኛ ወር ነው። ልብ በሉ 2021 11ኛ ወር የሆነ መኪና ነው። በአውቶማቲክ ትራንስሚሽን ነው። በኮድ 2 ከተላላፊ የሆነ መኪና ነው። 38000 ኪሎ ሜትር የተነዳ ሲዩዚኪ ዲዛይር ነው። ክሬም ዳሽቦርድ ነው። ግሪል የለውም። በጥሩ ሁኔታ ላይ የሚገኝ መኪና ነው። 2980000 ብር የሚባል መኪና ነው። ቀርባችሁ መደራደር ትችላላችሁ። በተከታይነትም ወደ እናንተ የማቀርብላችሁ ቲዮታ ሀይሲ ወይም ደግሞ በተለምዶ በእኛ ሀገር አባዱላ የሚባለው መኪና ነው። ይህ በምስሉ ላይ የምታዩት ቲዮታ ሀይሲ አባዱላ 2006 ሞዴል ሪል ነው በማኑዋል ትራንስሚሽን ኦሮ 94 ለሽያጭ ቀርቧል። ሞተር አልፈታም፣ ቀለም አልደረበም፣ ቻንስ የጠርዝ ማዕዘን የለውም። 2006 ሞዴል ነው። 2 ሚሊዮን 600 ሺ ብር የሚባል አባዱላ ነው። ለሽያጭ ቀርቧል። እኛ ጋር ታገኙታላችሁ። በተከታይነት ወደ እናንተ የማቀርብላችሁ ክሬታ መኪና ነው። ይህ በምስሉ ለምታዩት ሃዮንዳይ ክሬታ 2017 ሞዴል ሲክስ ስፒድ አውቶማቲክ ነው ትራንስሚሽኑ 110 ሺ ኪሎ ሜትር ብቻ የተነዳ በኮድ ሁለት ቢ አምስት ከተላ በኮድ ሁለት ቢ አምስት ለሽያጭ ቀርቧል። ምንም አይነት ንክክ የለውም። ልብ በሎ፣ 110 ሺ ኪሎ ሜትር ብቻ ነው የተነዳው። አዲስ መኪና ማለት እንችላለን። ቁልጭ ያለ ቆንጆ መኪና ነው። 3 ሚሊዮን 700 ሺህ ብር የሚባል መኪና ነው። ይህ መኪና የምትፈልጉ እኛ ጋር ታገኙታላችሁ። በተከታይነትም ወደ ናንተ የማቀርብላችሁ ያሪስ ኮምፓክት፣ ይህ በምስሉ ላይ የምታዩት ቶዮታ ያሪስ ኮምፓክት 2010 አራተኛ ወር በአውቶማቲክ ትራንስሚሽን 112 ሺህ ኪሎ ሜትር ብቻ የተነዳ በኮድ 2 ለሽያጭ ቀርቧል። ኮንዲሽኑ ሱፐር ኤክሰለንት ስታተስ ፉል ኦፕሽን ምንም አይነት ንክክ የሌለው ግጭት ግልብጥ ጠርዝ ማዕዘን የሌላት ቶዮታ ያሪስ ኮምፓክት 2010 አራተኛ ወርናት በአውቶማቲክ ትራንስሚሽን ለሽያጭ ቀርባ ላይ 112000 ኪሎ ሜትር ብቻ ነው የተነዳችው። ኮድ 2 ናት። 1,600,000 ብር ይባላል። ቀርባችሁ መደራደር ትችላላችሁ ተብሏል። በመጨረሻም ወደ እናንተ የማቀርበው ፔግ ፔጋውት ሞዴል ጂቲ ላይ ነው 2022 ሞዴል ፔጋውት 2022 ሞዴል የቅርብ ጊዜ ሞዴል ነው። 2022 ሞዴል ነው። ፔጋውት 2022 ሞዴል ጂቲ ላይን ቆንጆ መኪና ትራንስሚሽኑ 8 ስፒድ አውቶማቲክ ነው። ይህ መኪና 38000 ኪሎ ሜትር ብቻ ነው እስካሁን የተነዳው በኮድ 2 ለሽያጭ ቀርቧል። እንደምታዩት ከለሩ ዋይት ባይ ብላክ ነው። 38 ኪሎ ሜትርን የተነዳው ኮንዲሽን ስቲል ብራንድ ነው ማለት እንችላለን። አዲስ መኪና ነው። ይህን መኪና በባንክም በአዋጭም በልዋጭም ይቻላል ተብሏል። ይህን መኪና የምትፈልጉኛ ጋም በባንክ ትችላላችሁ፣ በአዋጭ ትችላላችሁ፣ በልዋጭ በምትሉ ደግሞ እኛ ጋር መደወል ትችላላችሁ። በምንድን ነው ልዋጭ የሚገባው የሚለውን ነግራችኋለን። እንደምታዩት 2022 ሞዴል ነው። 38 ኪሎ ሜትር ብቻ የተነዳው ለሽያጭ ለምትፈልጉ ዋጋው 4 ሚሊዮን 800 ሺ ብር የሚባል ቆንጆ መኪና ነው። ይህ መኪና እንግዲህ እኛጋ ጋር ታገኙታላችሁ። አጠቃላይ እነዚህም ከላይ የገለጽኩላችሁ መኪኖች እኛ ጋር ታገኟቸዋላችሁ። ሁሉንም ተጨማሪ ሌሎች መኪኖችም የምትፈልጉ ሌሎችም እናቀርብላችኋለን። በየሰዓቱ ለሽያጭ የወጡ መኪኖችን በቴሌግራም ግሩፓችን ኢትዮ ካር ማርኬት ብላችሁ ሰርች ብታረጉ ታገኛላችሁ። ሁሉንም መመልከት ትችላላችሁ። 9 14 ዜናዎች 09:14:21:6210 ብትደውሉልን እናቀርብላቸዋለን እነዚህ መኪኖች። እናንተም ደግሞ መሸጥ የምትፈልጉት መኪና ካለ በስልክ ቁጥራችን ብትልኩልን፣ በቴሌግራም ብትልኩልን እንዲሁም ብትጠይቁን መግዛት የምትፈልጉትም ካለ ብትጠቁሙን በአስቸኳይ እናቀርብላቸዋለን ማለት ነው። ሁሉም መኪናዎች በዋጋቸው ላይ ድርድር አላቸው። ወሳኝ ገይ ደውልልን ስለነበረን ጊዜ ያመሰግናለሁ። መልካም ጊዜ ምላችሁ